እንደ ተፈራው የተሰረዘው ህወሃት ሌላ ማስጠንቀቂያ ወደ አራት ኪሎ ሰዷል። ነገሮች ከቁጥጥር ውጭ ሊሆኑ ቋፍ ላይ ደርሷል። ዛሬ ህዋት ባወጣው አዲስ መግለጫ የፌዴራል መንግስት በአስቸኳይ ትንኮሳውን ያቁም ካልሆነ እንዋጋለን አይነት ይዘት ያለው ከባድ ጉድ አሰምተዋል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ሲል ብልጽግናውን መንግስት ወንጅሎታል። የዛሬው የህዋት ጠጣር መግለጫ በእርግጥማ አራት ኪሎና መቀሌ የጦርነቱ ዋዜማ ላይ ናቸው ያስባለ ሆኗል። የሁለቱ ኃይሎች የንግግር ዘይቤና ዜማም ተቀይሯል። ከዚህ ቀደም በሚያወጣቸው መግለጫዎች የፌዴራል መንግስቱን ለስለስ ባለ ቋንቋ የሚያናግረው ህወት ዛሬ ግን አራት ኪሎን እረፍ ሲል አስጠንቅቋል። የፕሪቶሪያ ስምምነት ንዑስ አንቀጽ ሶስት የስምምነቱ ፈራሚ የሆኑት ህወትና የፌዴራል መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳም እንዲቆጠቡ ይደነግጋል ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶቹና በተቋሙ ላይ በባለስልጣናቱና በሚዲያ ሰራዊቱ ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ዛሬ ባወጣው መግለጫ ላይ አመላክቷል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ለከፍተኛ ስጋት ዳርጓል ብሏል። የኢትዮጵያ መንግስት የሚሮን ስምምነት ተግባራዊ ከማድረግ ይልቅ በወራሪ ኃይሎች በበሽታና በረሃብ እየሞቱ ያሉትን ወገኖቻችንን ለምታደግ ተግባራዊ እርምጃ መውሰድ አለበት ብሏል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለም ትግራይ ዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ብሏል። የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች ሚኒስተር፣ የጠቅላይ ሚኒስትሩ አማካሪ አድርጎ የሾማቸውን አቶ ጌታቸው ረዳን በትግራይ ዝብና ተቋማት ላይ የውሸትና የስም ማጥፋት ዝምቻም እየተጠቀመበት ነውም ሲል ወንጅሏል። የኢትዮጵያ መንግስት የፕሪቶሪያ ስምምነቱ በመልካም ፍቃዱና የትግራይ ሕዝብ ላይ እየደረሰ ያለውን የዘር ማጥፋት ሂደት እንዳይቀጥል ለማድረግ እየጣረ ነው፣ እየጠበበ መምጣቱንም ልብ ሊባል ይገባል ብሏል። ህወሓትና የትግራይ ሕዝብ አሁንም የፕሪቶሪያ ስምምነት ተግባራዊ መሆን አለበት እያሉ ነው። የኢትዮጵያ መንግሥት በፕርትሮ ስምምነት ላይ እዚህ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሠራ ይገባል ሲል ከደቂቃዎች በፊት በትግረኛ ባወጣው መግለጫም አስጠንቅቋል። የህዋት መሰረዝ የነ ደብረ ጽዮን ከኤርትራ ጋር ባልተቀደሰ ጋብቻ መጣመር ብልጽግና እነ ጄኔራል ምግበይ ላይ የሚያሰማው ክስ ከሁለቱ ኃይሎች ይበልጥ ውጥረት ውስጥ ከቷቸዋል። በተለይም ምርጫ ቦርድ በህዋት ህልውና ላይ የፈረደው የሞት ፍርድ እነ ደብረ ጽዮንን ክፉኛ አበሳጨና ወደ ጦርነትም እየገፋፋ ያለ ክስተት እንደሆነ በግላጭ እየታየ ነው። የህዋት ከፓርቲነት መሰረዝ አሁንም ብዙ እያስባለ ያለ ጉዳይ ነው። ሶስት አስርተ ዓመታት ለሚጠጋ ጊዜ በአገሪቱ የስልጣን መንበር ላይ ዋነኛ ኃይል ሆኖ የቆየው ህዋት ጥቅምት 24 ቀን 2013 ዓ ም ከተከሰተው ጦርነት ጋር በተያዘ የህዝብ ተወካዮች ምክር ቤት የሽብር ቡድን ብሎ በመሰየም ህገወጥ አድርጎት ነበር ብሔራዊ ምርጫ ቦርድም ህዋት ከሰላማዊ ፖለቲካ ተሳትፎ ወጥቶ በኃይል በተጓዘ የአመፅ ተግባር ላይ በመሳተፉ ጥር 10 ቀን 2013 ዓ ም ህጋዊ ሰውነቱን አጥቶ እንዲሰረዝ መወሰኑን አስታውቆ ነበር። ለሁለት ዓመታት የተካሄደው ደም አፋሳሹ የትግራይ ጦርነት በመንግስትና በህወሓት መካከል በተካሄደ ድርድር ተቋጭቶ ህወሓት ወደ ሰላማዊ የፖለቲካ እንቅስቃሴ ሲመለስ የሽብር ቡድንነቱ ፍረጃው ተነስቶለታል ነገር ግን ባለፉት ሁለት ዓመታት ህዋት የነበረውን እውቅና በማስመለስና እንደ አዲስ በመመዝገብ ጉዳይ ከብሔራዊ ምርጫ ቦርድ ጋር ሲወዛገብ ቆይቶም በልዩ ሁኔታ እንዲመዘገብ የቀረበውን ሀሳብ ባለመቀበል እንዲሁም ማሟላት ያለበትን ሂደት ባለመፈጸም በድጋሜ ግንቦት አምስት ቀን 2017 ዓም ከፓርቲነት ተሰረዟል በኢትዮጵያ ፖለቲካ ውስጥ ሀያል የነበረውና በእድሜም ምቱ ከሚባሉ መካከል አንዱ የሆነው ህዋት ሽምቅ ተዋጊነት ወደ ሀገር መሪነት፣ ከዚያም ወደ ክልል አስተዳዳሪነት ተመልሶም ወደ ትጥቅ እንቅስቃሴ፣ ከዚያም ወደ ክልላዊ ፓርቲነት፣ አሁን ደግሞ ህጋዊ እውቅና ወደሌለው ቡድንነት ወርዷል። ጣይጣ ፈንታው ያለይለት ህዝባዊ ወያኔ ሀርነት ትግራይ የት ተነስቶ አሁን ካለበት ሁኔታ ላይ ደረሰም የሚለውን በጥቂቱን ፈትሽ ህዝባዊ ወያኔ ሀርነት ትግራይ ህወሓት የንጉሡ አስተዳደር ወድቆም ወታደራዊ መንግስት ወደ ስልጣን መምጣቱን ተከትሎ ነበር የካቲት 11 1967 ዓ ም የትጥቅ ትግል መጀመሩን ያስታወቀው። ለህወሓት የትጥቅ ትግል መነሻ የሆነው የአዲስ አበባ ዩኒቨርሲቲ ተማሪዎች ያቋቋሙት ማግበት ወይም ደግሞ ማህበረ ገስገስቲም ብሔረ ትግራይ የተባለው መደበኛ ያልሆነ ቡድን ነበር። የትግራይ ተማሪዎች ስብስብ የነበረው ማግበት ከ45 ዓመታት በላይ በሀገሪቱ ፖለቲካ ውስጥ ጉልህ ሚና ለነበረው ለህዋት መመስረት ዋነኛ ጥንስስ ነበር ማግበት በስምንት አባላት የተመሠረተ ሲሆን እነዚሁ መስራቾችም ኋላ ላይ ለህዋት እንቅስቃሴ መጀመር ወሳኝ ሚና ተጫውተዋል። የስምምነቱ ግለሰቦች በሪሁን በርሄ ወይም ደግሞ አረጋዊ በርሄ፣ ፈንታሁን ዘራጽዮን፣ ሙሉጌታ ሃጎስ፣ አምባዬ መስፍን፣ አመሀ ፀሐይም፣ አለም ሰገድ መንገሻና ዘርኡ ገሰሰ ናቸው ከጅማሬው ደርግን የተቃወመው ማግበት በትግራይ ህዝብ ላይ ደረሰ ያለውን ጭቆና ለማስወገድ የትጥቅ ትግል ማድረግና መሪ ድርጅት እንደሚያስፈልገው በመወሰን መስራት ጀመረም። ለዚህም የተወሰኑት አባላቱ የኤርትራ ማጺ ቡድን ከነበሩት ከጀብሃና ከህዝባዊ ግንባር ጋር ግንኙነት ለመመስረት ወደ ኤርትራ ሲሄዱ ሌሎቹ ደግሞ ከተማ ውስጥ ሆነው ሕዝብ ማደራጀት ጀመሩ። ቡድኑ የትጥቅ ትግል በጀመረበት ወቅት ግራይን ከኢትዮጵያ ለመገንጠልና ሪፐብሊክ የመመስረት ጉዳይ ተነስቶ የነበረ ቢሆንም ይህ ሀሳብ ከአንድ ዓመት በላይ እንዳልቆየ መስራቾቹ ይናገራሉ። በ1968 ዓ ም በተካሄደው የመጀመሪያው የድርጅቱ ጉባኤ ነጻ ትግራይ የሚለው አጀንዳ በአብዛኛው አባላት ዘንድ ተቀባይነት ሳያገኝ ቀርቶ ውድቅ ተደረገም። ከዚያም የድርጅቱን ዓላማ የመደበ ትግል በማድረግ ለጭቁኑ ህዝባችን የራስን ዕድል በራስ የመወሰን መብት እንደሚታገል ቢገልጽም ህዋትን የሚቃወሙ ድርጅቶች ግን ቡድኑ የትግራይን ህዝብ ለመነጠል እንደ ተቋቋመ በመግለጽ ሲተቹ ቆይተዋል። ህዋት ከተመሰረተ ከአንድ ዓመት በኋላ በ1968 ዓ.ም በድርጅቱ ውስጥ ባሉ አመራሮች መካከል መከፋፈል አጋጥሞ የነበረ ሲሆን ይህም ህንፍሽፍሽ በመባል ይታወቃል። በዚህ ወቅትም በአመራሮቹ መካከል የነበረው መከፋፈል ለመፍታት የወሰደው እርምጃም ጸረ ዲሞክራሲ እንደነበር አንዳንድ ቀደምት የቡድኑ አባላት ያስታውሳሉ። ከዚህ በኋላ በ1977 ዓም በአመራር አባላቱ መካከል ድጋሚ ልዩነት ተፈጥሮ ከመስራቾቹ መካከል ከነበሩት ውስጥ አረጋዊ ብርህና ግደይ ዘርአጽዮን ድርጅቱን ጥለው እንዲወጡ ተደርገዋል። በወቅቱ የተደረገው ግምገማና ተግባራዊ እንዲደረግ የቀረበው አዲስ ወታደራዊ እቅድ የድርጅቱ አባላት ቢደግፉትም በጊዜው የተመሰረተው ማርክሲስት ሌኒኒስት ሊግ ትግራይ ማሌሊት የተባለ የፖለቲካ ክንፍ ግን ድርጅቱን በአጠቃላይ እንቀይረው የሚል ሀሳብ እንደነበረው የህወት ከፍተኛ አመራር የነበሩት አቶ ገብሩ አስራት በመጻፋቸው አስፍረዋል። የህዋት ኮሚኒስታዊ ባህሪ ከ1983 ዓም ጀምሮ ያበቃለት ቢመስልም የድርጅቱ ውስጣዊ ባህሪና አደረጃጀት ሳይቀየር በሚመራው ኢህአዴግ ውስጥ አብ ህይወታዊ ዲሞክራሲ የሚባል ብዙ ያነጋገረ እንግዳር ህይወት አለምን በመያዝ እስከ መጨረሻው ዘልቋል። የሩሲያና የቻይና ብዮቶች አድናቂ የነበረው ህዋት ደመርህ ግን ብዙም የማትታወቀው በምስራቅ አውሮፓ ውስጥ ያለችውን የአልባንያን ኮሚኒዝምን ይከተል ነበር። ህዋት በሀገሪቱ የስልጣን እርከን ላይ ጉልህ ሚና በነበረው ወቅትና ኤርትራ ጋር የተካሄደውን የድንበር ጦርነት ካበቃ በኋላ በ1993 ዓ.ም ለሶስተኛ ጊዜ በአመራሩ ውስጥ ከፍተኛ ክፍፍል ገጥሞታል። እዚህ የክፍፍልም የህዋት ሊቀመ መንበርና የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ የሚመሩት ቡድን የበላይነቱን ይዞ ተቀናቃኞችን አገለለም። በዚህም በህዋት ውስጥ ከፍተኛ ታማኒነትና ተጽዕኖ የነበራቸው ከፍተኛ የቡድኑ አመራር አባላት ከድርጅቱ ሲባረሩ የተወሰኑት ደግሞ በሙስና ተከሰው ለስር ተዳርገው ነበር። ከዚህም በኋላ በህዋት ውስጥ ሀያል ሆነው የመጡት መለስ ዜናዊ የህዋትን ድርጅታዊና የሀገሪቱን መንግስታዊ ስልጣን ጠቅልለው በመያዝ በህዋት በኢህአዲግና በሀገሪቱ ጉዳይ ላይ ብቸኛ ወሳኝ ሰው ሆነው እስከ ህልፈታቸው ድረስ ቀጠሉ። ህወሓት ወይም ኢህአዴግ አንጎል የነበሩት የመለስ ዜናዊ ሞትን ተከትሎ ድርጅቱ ጠንካራ መሪ በማጣቱም እየተዳከመ ከቀደመ ዘመኑ በተለየ አጭር በሚባል ጊዜ ውስጥ ሊቀመንበሩን ለመቀያየር ተገዶ ነበር። በኢህአዲግ ላይ የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ ድርጅቱ ውስጣዊ ግምገማ አድርጎ ለውጥ ለማድረግ ከወሰነ በኋላ ህወሓት ተቆጣጥሮት ከነበረው የማዕከላዊ መንግስት ስልጣን ቀስ በቀስ ተገፍቶ አመራሮቹ ወደ ትግራይ ተመልሰው ነበር። አዲሱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ኢህአዲግን ለመለወጥ በወሰዱት እርምጃ ህወሓት ባለመስማማቱ ከመሰረተውና ከመራው የብሔራዊ ድርጅቶች ግንባር ተነጥሎ ወጣ። ህወሓት ከፌዴራል መንግስቱ ጋር የገባ በት ውዝግብና ፍጥጫ ተባብሶ ጥቅምት 23 ቀን 2013 ዓ ም ጦርነት ከተቀሰቀሰ በኋላ አመራሮቹ ዳግም ጠመንጃ አንስተው ወደ በርሃ ወርደው ለሁለት ዓመታት ቆይተዋል። ጦርነት ቆሞ ሰላም ከወረደ በኋላ ግን የህወሓት አመራሮች በመካከላቸው አለመግባባትና መካሰስ ጀምረው በጉልህ የሚታይ ክፍፍል ተፈጠረ። ይህም በሊቀ መንበሩ ደብረ ጽዮን ገብረ ሚካኤልና አቶ ጌታቸው የሚመራ ሁለት ቡድን ተፈጥሮ ለወራት ሲወዛገቡ ቆይተዋል። በመጨረሻም የደብረ ጽዮን ቡድን በ2016 ዓ.ም ባካሄደውና እውቅና ባላገኘው የህወሓት ጉባኤ አቶ ጌታቸውና በርካታ የድርጅቱ አመራሮች እንዲሁም አባላት እንዲባረሩ ተደረገ። ይህም ህዋት የገጠመው አራተኛው ክፍፍል ሊባል ይችላል። አቶ ጌታቸውና አጋሮቻቸው አሁን ከህዋት ተለይተው በትግራይ ላይ ያተኮረ አዲስ የፖለቲካ ፓርቲ ለመመስረት ጥረት እያደረጉ ነው። ከባድ ውድመትን ካስከተለው ጦርነት ዳፋ ያላገገመው ህዋት ከገጠመው ክፍፍል በተጨማሪ አሁን ደግሞ ምርጫ ቦርድ ህጋዊ ፓርቲ ሆኖ መንቀሳቀስ የሚያስችለው እውቅና ተገፍቷል። ይህ ውሳኔ ለ50 ዓመታት የቆየውን የህወሓትን ፖለቲካዊ ህይወት ወደ ፍጻሜ ያመራው ይሆን ወይንስ በትግራይ ፖለቲካ ውስጥ ተመልሶ የሚያንሰራራበት ሌላ ድል ያገኝ ይሆን? በቀጣይ አብረን የምናየው ይሆናል።